የምስራች ከዚህ በፊት በአልሳም ፕሮፐርቲስ ቤት ለመግዛት አስባችሁ ላመለጣችሁ እንዲሁም ለገዛችሁ ውድ ደንበኞቻችን፣ አልሳም ሪል ስቴት ከዚህ በፊት በመሃል ቦሌ፣ በካዛንቺስ እና በሜክሲኮ ላይ ሙሉ ለሙሉ ግንባታቸውን አጠናቆ ቃል በገባው ቀን ለደንበኞቹ ባስረከባቸው ፕሮጀክቶቹ አድናቆትን ያገኘ አንጋፋ ድርጅት መሆኑ ይታወቃል። አሁን ደግሞ ከዚህ በፊት አፓርትመንቶቻችን ላይ ያልነበሩትን የባለ አንድ መኝታ አማራጮች ጭምር አካተን ሜክሲኮ በሚገኘው ግቢያችን ውስጥ የአዲስ ብሎክ ሽያጭ መጀመራችንን ስናበስሩ በታላቅ ደስታ ነው! በ10 ፐርሰንት ቅድመ ክፍያ ብቻ በመሀል ሜክሲኮ በውብ ግቢያችን ውስጥ የቤት ባለቤት ይሁኑ! አልሳም፣ የታማኝ እጆች ውጤት። ለተጨማሪ መረጃና ሳይት ጉብኝት በ0913 95 34 61 ይደውሉልን። አልሳም